አደይ ሰራተኛዋ ክፍል አርባ አምስት እንግዲህ ሁላችንም እንደምንከታተለው ፍቅር አደይ በሁለታቸውም ምን አለ ምን ያገናኛቸዋል የሚለውን እያየን ነው። በጣም አሪፍ ተከታታይ ድራማ ነው ማለት ነው። ብዙ ነገር እንደተማራቸውበት ተስፋ አድርጋለሁ። በትንሹም ቢሆን እኔ ብዙ ነገር ተምሬበታለሁ። አስተማሪ ተከታታይ ድራማ ነው ማለት ነው። ሰላም ሰላም! ውድና የተከበራችሁ የአልማዝ ዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እንኳን ሰላም መጣችሁ። ላይክ ሸር እያደረጋችሁ ቤተሰቡን ሁሌም የመለቀው አዳዲስ ነገር ወደ እናንተ እንዲደርስ የደወል ምልክቷን በመንቃት ሁሌም የመለቀው ነገር ወደ እናንተ ይደርሳችኋል ማለት ነው። እንግዲህ ዛሬ አደይ ሰራተኛዋ አደይና ፍቅር ባርኮት ለሊ እንግዲህ አዲ አዲስ ልጆችም ቢዛም ተጨምራለች ማለት ነው። እንግዲህ አደይ የምታስተምረን ከአደይ የምናየው ገጸ ባህሪ በጣም ብዙ ነገር የሚያስተምር ነው። አደይ በጣም ምስኪን ቤተሰቦቿን ማገዝ የምትፈልግ የገጠር ልጅ ናት። አደይ እንግዲህ በአደይ ላይ ብዙ ጫና አለ። አደይን ባርኮትና ባርኮት ይወዳታል ማለት ነው። ሌላ ፍቅረኛ አላት፣ እንግዲህ ዳውድም እሱም ያፈቅራታል ማለት ነው። ዳውድ እና ባርኮት ያፈቅሯታል። ዳውድ ብዙ ጊዜ ፍቅሩን ይገልጽላታል። ባርኮት ደግሞ ሁሌም ጥሩ ፈገግታውን ይቀርባታል ያያታል። ግን ሁለታቸውም ወደዋታል። እሷ የማንን ትቀበላለች አይደል? የሚለውን እሷ ሁለቱንም እንደ ወንድሞቿ የምታያቸው የሚከራከሩላት ከፍቅር ከሸረኛዋ ከባርኮትህት ሁሌም የሚከላከሉላት ናት። እሷ እንደ ወንድም ነው የምታያቸው፣ እነሱ ደግሞ በፍቅር አይነ ነው የሚያዋት ማለት ነው። ዳውድ እንግዲህ ብዙ ጊዜ ፍቅሩን ይገልጽላታል። ለምለም ደግሞ የገጠር ላይ እንደ መሆኗም ብዙ ጊዜ እንደ ወንድም እንጂ የምታየው በፍቅር ማየትም አትፈልግም። ምክንያቱም ፍቅር ዳውድን ስለምታፈቅደው ዳውድ ለፍቅር ምንም አይነት ስሜት የለውም። ፍቅር ደግሞ ለዳውድ ሞታ ትወደዋለች። ይሄ ማለት ምንድን ነው? አደይን በጣም ተጠላታለች፣ ፍቅር ማለት ነው። ምክንያቱም እሷ ባትኖር እኔን ይፈቅር የነበር እኔ ኮ ወድሃለው፣ እኔ ኮ ለአንተ አሪፍ ስሜት ነው ያለኝ አንተ የልጅነት ነህ ብላ ስትነግረው፣ እኔ ለአንቺ መሆን አልችልም፣ እኔ አንቺን አልወድሽም፣ እኔ የምወደው አደይን ነው ብሎ ይነግራታል። ዳውድ ማለት ነው። ባርኮቴም በተጨማሪ ያፈቅራታል። ግን ዳውድ ስላፈቅራት ይጨንቀው ነበር። ግን አንድ ቀን እውነቱን ነግሯት ያውቃል። ሁለተኛ ነገር ሁለታቸውም ስላፈቀሯት ባርኮት መሄድ ስለነበረበት እንደማትቀበለው ፍቅሩን ጠይቋ ስላልተቀበለችው እኔ አንተን ከወንድምነት የዘለል ያለ አይቼ ኋላቅም ብላ ስትለው እኔ መሄድ አለብኝ ብሎ ቤቱን ለቆ ሂዶ ነበር። ከመሄዱ ደግሞ አንዲት ቤዛ የምትሆን ባል ቀልቃላ አስቀድማ ከቤታቸው መታለች ማለት ነው ባርኮቴ አሁን ከኋላ ነው የመጣው። እንግዲህ ቢዛ የማን ፍቅረኛ ማንን ትፈልጋለ? ማለት ነው። እንግዲህ ቢዛ የለምለምን ጓደኛ ትፈልገዋለች ማለት ነው። ለምለም ደግሞ በጓደኛዋ እማትጠራጥራት እሷ ደግሞ በጥፊያ ታጣፋታለች። ሁለተኛ ከፍቅረኛ ጎን እንዳላይሽ ይህን ነገር ብታረጊ እገልሻለሁ ትላታለች። እንግዲህ ባዴ ላይ ስቃው እየጨመረ ነው ማለት ነው። ፍቅር እንግዲህ ሌላ አዲስ ተንኮል አስታ ይኸው፣ አዲስ ተንኮል አስባ ሌላ ሰው ከውጭ አስመጥታ አዴን ተተናኮላት፣ ወይም አዴን አታላት፣ ወይም አፈቅርሻለሁ እያልክ ቅረቧት። ይህን በምታረግ ሰዓት ግን ዳውድ ተስፋ ቆርጦ እኔን ያፈቅረኛል ብላ ታስባለች። በነገራችን ላይ አንዳንድ በሕይወታችን እኔ የተማርኩት ነገር ምንድን ነው? አንዳንድ የማይወዱን ሰዎች ስንከተል የሚወዱን ሰዎች ያልፉናል ማለት ነው። እኔ የተማርኩት ከፍቅር ፍቅር ፍቅር በግደታ የሚሆን ነገር የለም። ዳውድ ለፍቅር ምንም አይነት ስሜት የለም። ፍቅር ሲበዛና ሰው ሲያፈቅር ወይም የመፈቀር ስሜት ወይም የበታችነት ስሜት የሚሰማን ከሆነ ሁሌም ለሰዎች መጥፎ ነው የምናስበው። ምክንያቱም አልተወደድንም እና እነዛ ሰው ስላሉ የእኛን ፍቅር አከላክለው ብናል መስሎ ስለሚታየን፣ ፍቅር እንደዛ አይደለም። ፍቅር ከልብ ሲፈቅር ማንንም መስማት ማንንም መከልከል ክሎት ሆነ ማገድ አይቻልም። አንድ ሰው ከልቡ ሲወድ ብዙ ነገር አለው። ፍቅር የመሰላት ግን አደ ስላለ ብቻ ዳውድ እኔን አይወደኝ ብላ ታስባለይ። ሁሌም ግን ፍቅር የምታስበው ተንኮል በመስራት፣ ሸር በመስራት እና አደይን በማሰቃየት በማገላመጥ በማመናጨቅ፣ ቤቱን ለቃ እንድትሄድ ሁላ ታስባለች። እንግዲህ ሁለቱ ዳውድ እና ባርኮቴም ስለሚወዷት እዛ ቤት እንድትወጣ አይፈልጉም። አሁን ላይ አዴ ግን ለሁላቸውም እኔ እናንተን ከወንድምነት እየዘለለ ምንም አይነት ስሜት የለኝም እኔ አንገቴ እንደፍቼ ስራ መስራት ቤተሰቦችን ማገዝ ነው መፈልገው ትላቸዋለች። እንግዲህ ዳውድ በጣም ተበሳጭቶባታል። የእኔ ልብ ሁሌ አንቺ በፈለግሽው ሰዓት የምታነሺው፣ በፈለግሽው ሰዓት የምትሰብሪው አይደለም። ለምንድን ነው? ውሳኔ ሽን እማታሳውቂኝ እኔ እኮ በጣም ነው የምወድሽ። ወደድኩሽ አልኩሽ እንጂ ምን አደረግኩሽ? ለምን በልቤ ላይ ትቀልጃለሽ? ብሎ በጣም ተበሳይቶባታል። አዴ ደግሞ ማንም ሰው በእኔ ላይ ተስፋ ቆርጦ በእኔ ላይ እንዲደብረው አልፈልግም፣ ልብህም እንዲሰበር አልፈልግም እኔ የምፈልገው ስራና ስራ ነው ብላ ትለዋለች። ውጭ ልኝ ከክላሴ ብሎ አዴን ያመናጭቃታል። እኔ እኮ አዴ ነኝ ብላ ስትለው አንቺም አዴ ብትሆኚ በፈለግሽው ሰዓት እኔን የመሰባበረው መብት የለሽም ይላታል ማለት ነው። በጣም እንደሚያፈቅራት ነግሯታል። የእሷ ስሜት ግን ፍቅር ስላለች ፍቅር ሁሌም ስለምታጠቃትና ስለምታሰቃያት እውነቱን መናገር እኔ እወድሃለሁ ማለቱ ከብዷታል። ሁሌም እናንተ ለእኔ ወንድሞቼ ናችሁ ነው የምትላቸው። ሁለታቸውም ይወዷታል። እንግዲህ ባርኮቴም ደግሞ ከቤቱ ተመልሶ ሲመጣ ዳውድ ከባርኮት ቤት ተቀምጦ ደግሞ ተመልሰህ መጣህ እያለው ነበር ማለት ነው። ምክንያቱም በቤቱ ተመልሶ ቢመጣም ደስ አላለውም። እንግዲህ ሌልም ደግሞ ፍቅረኛዋ አባቴ አንጅጋ እንደሆነ አይፈልግም ከሀገር ተመልሽ ተመልሼ እንዲሄድ ይፈልጋል። ግን እናቴን ነግሬያታለሁ የእናቴን ምላሽ እየጠበቅኩ ነው ሲላት በደስታ ትሞላለች ማለት ነው። አዲስ የመጣችው ቪዛም ደግሞ አስክራ እሱን የፍቅርን የለምለምን ጓደኛ አስክራ አብረው ልት ሀገር ስትል ነው እየደረሰችባት ማለት ነው። ለምለም እንግዲህ በጓደኛዋ ጥርጥርና በጓደኛዋ ምንም አይነት ቀል አትፈልግም ማለት ነው። እንግዲህ ለምለምና አደይ የሚግባቡ የሚዋደዱ ጓደኛሞች ናቸው ማለት ነው። ሊዱ ደግሞ የዳውድ እህት ደግሞ ሌላ አፍቅራሌ ወይም አላፈቅረችም አትባልም። ሁሌ የምታሳየው ከሊሊ ጋር ስትጣላ ከሊሊ ጋራ አንቺ ምናባሽ እየተበላይ ስትመነጫጭቅ ነው እንግዲህ ሊልና ፍቅር ፍቅርና ሊዱ ሁሌም ተንኮል እንደጠነሰሱ፣ ሁሌም ተንኮል እንዳሰቡ ነው። ይሄ ተንኮል ምንድን ነው እንግዲህ? ሌዱ ለምለምን ለመጣል ተንኮል ታስባለይ፣ ፍቅር አደይን ለመጣል ተንኮል ታስባለይ ማለት ነው። ሁለታቸውም በተንኮል የተዋጡ ዛሬ የተራረፈ እንጀራ ያመጣሽልን? ነቃትሽ፣ በጣም ንቀትሽ በጣም አይሏል። እንዴት የተረፈ እንጀራ ታቀርቢልናለሽ? ብለው ሲያመናጭቋት ነበር። እኔ ግን ከነሱ እየተረዳሁት ሁላችንም በሀገር ያለን በአረብ ሀገር ያለን ሰራተኞች መዳማችን ብዙ ናቸው። የፈለገው ሰው መጥቶ ሲያሯሩጠን፣ የፈለገው ሰው መጥቶ አንቺ ይህን ስሪ፣ አንቺ ይህን አንጪ፣ ውሰጂ፣ መልሺ ሲሉን እንውላል። አብዛኛውን እህቶቼ በአረብ ሀገር የምንኖረው እህቶቼ አሁን የሚያስተላልፉትን ድራማ ይወክላል ብዬ አስባለሁ። ምክንያቱም ከአንድ ቤት ውስጥ አንድ ሰራተኛ ካለ መዳሙ አዛዡ ብዙ ነው። አንድ ሀላያ ሂጂ፣ አንድ ሀታያ ምጪ፣ አንዱ ምግብ ስሪ፣ አንዱ ቁርስ ስሪ ሲል ነው። ሁላችንንም በህይወታችን ውስጥ ይሄ ነገር አለ። እናንተስ ምን ተማራችሁ? እኔ ብዙ ነገር ተምሬበታለሁ። ባዴ ሰራተኝነት ብዙ ነገር ተምሬ ያለሁ ቤተሰብን ለመቀየር ራስን ለመቀየር ብዙ ውጣ ውረድ አይተን ብዙ ፊት አይተን ብዙ ተንኮሎች እንችለን የምንሰራ የመዳም ቅመሞች ጠንካራ እንዲሆን እንደሆነ ነው የተማርኩበት። ምክንያቱም አንዳንዴ በራሱ ሰራተኛ ሆኖ ሰራተኛ ህይወት የማያምረው መኖር የማያምረው ደስታ የማያምረው የማይመስላቸው ብዙ ሰዎች ስላሉ፣ ፍቅርም አንቺ ሰራተኛ ነሽ ከሰራተኝነት ውጭ ምንም ነገር የለሽም አንቺ ኩሽና ብቻ ነው የምትይው ብላ ሁሌም ታመናጭቃታለ እሷ ሀብት ስላላት ንብረት ስላላት ቤት ስላላት፣ ግን ፍቅርን መግዛት አትችልም። ዳውድም አይወዳትም። ፍቅር ሁሌ በተንኮል ስኬታማ መሆን ትፈልጋለች። ፍቅር ሁሌ በተንኮል ፍቅሯን ወደ ራሷ ማምጣት ትችላለች። አንድ ሰው ካልወደደ የፈለጉትን ያህል ትምኪት፣ የፈለጉትን ያህል ሀብት፣ የፈለጉትን ያህል ንብረት ቢኖርም የሰው ላይ ከልቡ ካልወደደ ምንም ገንዘብ ቢኖር ፍቅርን መግዛት እንደማይቻል ነው የተረዳሁት። እናንተስ ምን ትላላችሁ? ከነሱ ከአደይ ድራማ ምን ተማራችሁ? እኔ በፍቅር በግደታ ፍቅር እንደማይሆን በግደታ የሚወዱትን ሰው ወደ ራስ እንደማይ ማምጣት እንደማይቻል ነው የገባኝ። አደይ ሰራተኛ ናት። አደይ የራሷን ህይወት የምትኖር በጉልበቷ ራሷን ናቸ መኖር የምትችል ግን አፍቃሪዋ የበዛ ልጅ ናት። አንድ ሰው ሰራተኛ ስለሆነና ከስቦ ስለኖረ ወይም ሰርቶ ስለኖረ አይፈቀርም፣ አይወደድም ወይም ህይወት አያምረው ማለት አይደለም። የሰው ልጅ በህይወቱ ካልሰራ፣ ካልጠነከረ፣ ከዜሮ ካልጀመረ ለውጥ እስከሌለ ድረስ ማንኛችንም አረብ ሀገር የምንኖረ እህቶቼ፣ ተስፋ መቁረጥ የለብንም። ሰራተኛም ሆነን የፈለግነውን ነገር ብንሆን የራሳችን የሆነ ሰው፣ የራሳችን የሆነ አፍቃሪ፣ የራሳችን የሆነ ሰው ፈልጎን እንደሚመጣ ነው የገባ ይገባኝ ፍቅር ጥሩ ፍቅር እየሰጠችው ለዳውድ። ዳውድ ግን እሷን ማየት ሁሉ አይፈልግም። ሁሌ ውጭልኝ እያለ እያመናጨካት፣ እሷ ደግሞ ጥሩ ሁና ለመቅረብ አደይን ለመጣል የማትሰራው ተንኮል የለም። የሰው ልጅ በተንኮል ፍቅርን መያዝም ሆነ ፍቅር የፈለጉትን ሰው ለራስ ማድረግ እንደማይቻል ነው የተረዳሁት። እናንተስ ምን ተማራችሁበት? አደይ በጣም ጠንካራ ሰራተኛ፣ ብዙ ነገር የሚገሸልጧት፣ ብዙ ተንኮል የሚሰሩባት፣ ብዙ የሚያሰቃዩት ሠራተኛ ነች አደይ። አሁን አሁን ግን ራሷን እያስከበረች ወይም ብዙ ነገር ሲያበዙባት እስከ መማታት ደረጃ ድረስ እየደረሰ ነው። የሰው ልጅ ሰራተኛም ሆነን ትዕግስት አለን። ትዕግስታችንን ግን ሲያልቅ ምን እንደምንሰራ አናቅም። አደይ ብዙ ነገሮች አብዛኛውን አረባገላልን፣ ሴቶች እህቶቼ፣ የሚያስተምር ስራ ምን ያህል ሰራተኛ ሆኖ ጠንክሮ ራስን መፈለግን ነው እያስተማረችን ያለችው። አንዳንድ ሰው ግን ገንዘብ ስላለው ብቻ ቤት ስላለው ብቻ ዓለምን የሚገዛ የሚፈልገውን ሰው ለራሱ የሚያደርግ የሚመስለው ብዙ ሰው ስላለ አደይ ድራማን የምትወዱት ውዱ ተከታተሉት። ምን አሪፍ ነገር ትማሩበታላችሁ። ጥንካሬን ትማሩበታላችሁ። እራሳችሁን ፈልጋችሁ ታገኝቱበታላችሁ። እንደኔ እየተመቸው የኔ ቪዲዮ ላይክ ሸር ሰብስክራይብ በማድረግ አጋራችሁን አሳዩ። ሁሌም የምለቀው ነገር ወደ እናንተ እንዲደርስ ከፈለጋችሁ ሁሌም የምለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቱን በመንካት ሁሌም ለእናንተ አዳዲስ ቪዲዮ ስለቅ ለእናንተ ተደራሽነት ይኖረዋል ማለት ነው። እንግዲህ አዴይ ድራማን የማትከታተሉ ካላችሁ ብትከታተሉት ብትማሩበት በጣም ደስ ይለኛል ማለት ነው። አዴይ በጣም ጠንካራ ሰራተኛ ልክ እንደ መዳም ቅመሞች ሁሉን ችላ የምታሳልፍ ሰራተኛ ናት ማለት ነው። አመሰግናለሁ። ቪዲዮ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ።